ቲና እየተጠየቀችውን አንድ ሚሊዮን ብር መክፈል ስለተሳናት ያ የሰማይ ስባር የሆነ ሰው ወደ ማገቻ ቦታ ይዞ እየወሰዳት ነበረ። ነገር ግን ይህንን አጋጣሚ የሆነ ሰው ተጠቅሞበታል። ትሁት ጋራ የሆነ ግንኙነት ያለውም ይመስላል። ታዲያ ቲናን እየተሯሯጠ ከዚህ አጋችም ሊያስጥላት ችሏል። በመጨረሻም ወደ ማረፊያ ቦታው ወስዷታል። ቲና ለምንና እንዴት እንደመጣች ግራ ቢገባትም በስተ መጨረሻም ሁኔታዎችን በግልጽ አስረድቷታል። እኔና አንቺ አንድ ዓላማ ያለን ሰዎች ስለሆነ ከዛ ከሰማይ ስባሬ ከሆነ ሰው አስጥይሻለሁኝና አንቺም ደግሞ ለምፈልገው ነገር አደራሽን በማለት በቃሏ ታማኝ እንድትሆንለትና የሚፈልገውን እንድትታዘዝም ጠይቋታል። የዚህ ሰውም ጓደኛ ዓላማው ትሁትን አሳልፋ እንድትሰጠው ነበረ። ቲናም ምንም ችግር የለውም በዚህ ማተባበር አለው በማለት ቃል ገብታለታለች። በስከ መጨረሻም ፎቶዋን በመያዝ እየተከታተላት እንደነበርና ትሁት ቀድማ ስለተመለከተችውም ከዚህ ሰው ነፍስ አውጭኝ ሩጫ ላይ ናት። እስከ መጨረሻም ትሁት ከዚህ ሰው ታመልጣለች ወይስ ትያዛለች? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 49 ምን አዲስ ነገር አለ? እንግዲህ ቲና አንድ ሚሊዮን ብር ተጠይቃ ውድ ማገቻ ቦታ እንድትሄድ ነፍሷ እንኳና ምረት እንደሌለው ከዚህ በፊት ዝቶባታል። ዛሬ ላይ ጠጥታና ጥንብዝ ብላ ሰክራ ከነበረች ቤስ ቤት ስትወጣ ነበር እንቅ አድርጎ የያዛት። ትሁት ፎቶዋን ይዞ የሚፈልጋትን ሰው በደንብ አይተዋለች። ወደ ሆኑም በድንጋጤ እየተብረከረከች ከዚህ ሰው ለማምለጥ ስትሮጥ የነበረው ለእህቷም ስልክ በመደወል የሁልሽ እዚህ ድረስ መጥቷል እኮ ስንት ጊዜ ነው የኔን ህይወት ሊያጨልም የሚያስበው? እያለችም ከዚህ በፊት የሆነ ግንኙነት እንዳላቸውና ይህ ሰው አሁንም ሊበቀላት እንደፈለገም ተረድተዋለች። ለዚህ ነበረ እህቷን የት ልድረስ፣ በእኔ ምክንያት የእነሱን ህይወት መረበሽ የለብኝም እያለችም ለነ ካሌብም ስታስብላቸው ነበረ። እንዲህ ሰውነቷ በፍርሃት እየራደ ወደ ቤት ስትመለስ አባባ ተመልክተዋታል። አባባ ምን አይነትሽ ነው እንደዚህ እየተደነባበርሽ አለሽ? ልጄ በጣም ደንግጠሻል እኮ ሰውነትሽ ላይ ጥሩ ምልክት አይታይም በማለት ጠይቀዋታል። ምንም ነገር እንዳልተፈጠረ ለማስመሰል ሞክራለች። ነገር ግን ፍርሃቷ ይነበብባት ነበረ። እናም ይህንን ሰው ስለገጠማት ከሞት ተርፋለች። ራሷን ያገኘችው የሆነ ቦታ ተኝታ ነበረ። ቀና ስትል በሩ ተቆልፏል። ማን ያመጣኝ? ለምን ሳመጣችውኝ? እባካችሁ ክፈቱኝ እያለችን በሩ መደብደብ ትጀምራለች። ይህኔ ይህ ሰው ጸጥ ብለች ተቀመጪ፣ ለማንኛውም ያዳንኩሽኔ ነኝ እኔ ሰው ወስዶች በሆነ ምናልባትም በህይወት የምታድሪበት አጋጣሚ በጣም በሴኮንዶች ርፍራፊ የተባዛ ነበረ። እኔ ግን ታድጌሻለሁ በማለት ይነግራታል። በእርግጥ ይህንን ከመናገሩ በፊት ከአጋቹ ጋር አብሮ የሚሰራ ስለመሰላትም በጠርሙስ አንስታ ላዩ ላይ ልትፈነክተው ነበረ። የቲናን ሁኔታ እየተከታተላት ይህ ሰው ህይወትሽን ታደግኩልሽ ባለውለታሽ ነበርኩኝ። አንቺ ግን ይኸው እንደ ጠላት ልትገኝ አሰብሽ። ለማንኛውም ከዚህ በኋላ አብረን እንሰራለን ቃል ገቢል በማለት ያለውን ሁኔታ አንድ ባንድ እያስረዳት ነበረ። ቲናም አሁን በሁለት ሀሳቦች ውዝግብ ውስጥ ገብታለች። እንደተባለው ተባለው ይህ ሰው ጠላቴ ወይስ ነፍሴ ሊታደግ ወዳጅ ብቻ? በጣም ተወሳስቦባታል። ለማንኛውም አስተዋል ይኖርብኛል አለች። ኤደን ኤደንን፣ እባክሽን ይቅርታ አድርጊልኝ። ሁለተኛ እንደዚህ አይነት ስተት አይደገመኝም እንግዲህ አንድ ጊዜ ለሆነው ነገር ሆኗል። ምን ብዬስ ልክስሽ ትፈልጋለሽ? ለማንኛውም አንቺ ያልሽውን ለመሆን በጣም ዝግጁ ነኝ። ኤደንን ተንበርክኮ ይቅርታ ቢጠይቃትም ኤደን ግን ዳን የሚባል ሰው ከእንግዲህ በኋላ በልቤ ማሰብ እንኳን አልፈልግም፣ በጣም ልቤን ሰብሮት ሄዷል ነበር ያለችው። ሆኖም ብቻዋን ሆናም እየተሰለሰለችና ምን ያህል በደል እንደደረሰባት ከዚህ በኋላ ሰዎችን ለመቅረብ እንኳና ከባድ እንደሚሆንባትም እየገለጸች ነው። ዳኒ በበኩሉ አሁን ላይ ካሌብን እባክን ካሌብ ምንም አድርጌ ልክስ ዝግጁ ነኝ፣ ኤደንን አትውሰድብኝ፣ በኤደን አትጨክንብኝ ያለም ለምኖታል። ካሌብን በበኩሉ በእኔ በኩል ዝግጁ ነኝ፣ አንተም ራስህን አዘጋጅ የሚል ምላሽ ነበር የሰጠው። ሆኖም ዳኒ በሰማው ተስፋ በጣም ነው ደስ ያለው። ካሌብ የዳኒ ሁኔታ ሳያሳዝነው አልቀረም። ኤደን መታ አሁንም እንደነበረ ለመቀጠል ካላት ፍላጎት የተነሳ እርሱ ሁለተኛ እንደዚህ አይነት ነገር ባንቀጠል ደስ ይለኛል፣ ምክንያቱም ከህሊናዊ ጋር እየተጣላሁ ስለሆነ በጭራሽ ምቾት ይነስቶኛል እያለም ለኤደን ነግሯታል። ኤደንም አዎ ሰው ከእውነታው ሸሽቶ እስከ መቼም ድረስ ማምለጥ አይችልም። እኛ የእውነት እናስመስላለን ብለን የምናደርገው ነገር ወደማይሆን ስህተትም እያስገባን ነው በማለት እራሳቸውን ከእንደዚህ አይነት ነገር መጠበቅ እንዳለባቸውም ቃል ተገባብተዋል። ማንኛውም ዳኒና ኤደንም ወደ ነበረ ፍቅራቸው የሚመለሱ ይመስላሉ። ትሁት ይህንን በመስማቷ እጅግ በጣም ነው ደስ ያላት፣ ምክንያቱም በሁለታቸው ነገር ደስ አላላትም ነበረ። በባለፈው ክፍል በቅናት ተናዳ ስትወጣ ተመልክተናት ነበር ይሄ ነገር ብዙም ሊያስኬዳቸው እንደማይችል እና በጣም እንዳስጠላባቸው ስትናገር ሰምተናት ነበረ። ከቅናት ተነሳስተሽ ነው ወይ? አንቺ ለራስሽ ማድረግ ያልቻልሽውን እኔም ጠብ አደረግኩት በማለት ለትሁት ነግራታለች አለች። ትሁትም በወቅቱ ደስተኛ እንዳልነበረችም ተመልክተናታል። ታዲያ ዛሬ ላይ ትሁትን ለመቅረብ እየሞከረ ነው። በእርግጥ ትሁት ካሌብን ትወደዋለች፣ ነገር ግን ይህ ነው ላለመናገር ደግሞ ብዙም የግልጸኝነት ነገር ይጎላታልና አልገለጸችለትም ነበረ። ዛሬ ላይ ወደ ኩሽና ሄዶ ትሁትን በሚያናግራ ሰዓት እሽጋሽ አለቃ እያለች ነበረ። ምክንያቱም ከዚህ በፊት የምትሰሪው በገንዘብ እስከሆነ ድረስ ስራሽን ብቻ በአግባቡ አክብረሽ ስሪ ሲላት እንደነበርና አሁን ያሰሪና የሰራተኛ ግንኙነት ብቻ እንዳላቸው ለማስታወስ ሞክራለች። ና መታገት እንግዲህ ትሁት በጣም ተጨናንቃላታለች ዳኒም ቢሆን እንዴት ያለ ወትሯ ከቤት ጎታ አድራ አታውቅም ነበረ፣ ወይም ደግሞ የሄደችበትን ነገር ትናገር ነበር። ምናልባትም ያ አንድ ሚሊዮን የጠየቀው ሰው ይዞ ሳያስጨንቃት አይቀርም የሚል ነገር ቤተሰቦቹ እየተወያዩ ነው። ከሆነም የራሷ ጉዳይ ምናልባትም ከሌላ ከሆነች ነው እንጂ የሚያስጨንቀው አጋችማ ከሆነ ወዳጇ ነው። ለምን ስንጨንቃለን? ለምን ስናስባለን? በማለት አባባ ሲመልሱ ነበር። ምክንያቱም ታዲያ በዚህ ጉዳይ አሁን ላይ ትሁትም ቢሆን በጣም ነው የምታሳዝነው፣ አባዬ ምክንያቱም እንዴት ሴት ልጅ ላማ ካልሆነ እንዴት ልታደር ትችላለች የሚለው ጥያቄ በአእምሯ እየተመላለሰባት ስለነበር አባባም በጣም አመሰግንሻለሁ አንቺን ለመግደል ስንት ነገር አድርጋለች፣ አንቺ ግን ለሷ ብዙ ነገር እያሰብሽላት ነው በማለት ትሁት ደግነት እንዲሁም የሰውነት ልኬታዋንም አድንቀውላታል። የቲና አዲሱ ወዳጇ እንዲሁም የትሁት ጠላት ሆኖ የተከሰተው ዛሬ ላይ እንግዲህ እኔና አንቺ አላማችን አንድ ነው። የማዝሽን ከሀስከበት ተገብር ያለች ብሏታል። ምክንያቱም የህይወትሽ ነፍስ አድን የሆንኩት እኔ ነኝ ና በማለት እንግዲህ ወደፊት አብረው ስራ ሊሰሩ እንደሚችሉም እያንዳንዱ በግልጽ አስረድቷታል። ፎቶውንም አውጥቶ አሳይቷታል። ይህንን ፎቶ ስትመለከት እርግጥ በጣም ተደናቅጣለች። ምክንያቱም በምንና በምን አይነት ሁኔታ ታውቀው ይህንን ፎቶ ሊያሳይ ቻለ የሚለው ጥያቄ እያሰብች ነው ትሁትን የፈለግካት እንዴት ነው ነገሩ? በማለት ጠይቃ ነበረ። ብቻ እሷን እጅ የምትገባበትን ነገር አመቻችልኝ በማለትም ለቲና ነግሯታል። ቲና ደግሞ በዚህ ነገር የማትስማማበት አንዳች ምክንያት የለም። ምክንያቱም እርሷን ለመግደል ስንት ነገር አድርጋለች እና ዛሬ ላይ ይህ አጋጣሚ ለሷ በጣም ምቹ ሁኔታ የፈጠረላት ይመስለኛል። ባባም ምናልባትም በአጋቹ ቁጥጥር ስር ከዋለች ሄደ መጠየቅ ይኖርባል በማለት ዳንኤልን አዘውት ነበረ። ዳንኤልም ከአጋቹ ጋር በመገናኘት ቲናን የት አደረስካት፣ ይኸው ከቤት ኳው አልመጣችም ከጠፋችሁ ዋላደረ ብላለች በማለት ይህንን አጋችም ጠይቀውታል። አጋቹ ስለ ቲና ይዟት እንደነበርና እንዳመለጠችውም ተናግሯል። እና የት አስመለጥካት እንዴትስ ሊሆን ይችላል አንድ ሰው ነው ከጀርባ መቶ። እሷን ተዋት እያለም እና ከእጅ እንድታመልጥ አስደርጎኛል። እሷን ካገኘት ግን አልምራትም። ሩጣ የምታመልጥ መስሏታል እያለ እየፎከረና እየዛተ ነው። በስከመጨረሻም የቴና ወዳጅ ሆነው ማለትም የትሁት ጠላት ፎቶዋን በእሳት እያቃጠለ አሁንም እሷን እየተከታተላት ነው። ትሁትን ይይዛታል ወይስ ሩጣ ታመልጣለች? በርግጥ በጣም ከዛ ሰው ለማምለጥ በቅርብ ርቀት ሆና ተከታተለው ስለነበረ ሩጫዋንም ቀጥላለች። በስከ መጨረሻም ታመልጣለች ወይስ አታመልጥም? እኔ በበኩሌ የምታመልጥ ይመስለኛል። ግን ቀጣይ ላይ እጅግ በጣም አደገኛ የሆነ ነገር ነው ጅሪቲና ለዚህ ነገር መተባበሩ አይቀርምና በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝቶ ተድራማ ክፍል አርባ ዘጠኝ ዛሬውን ይመስል ነበረ። ቻናሌ አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ እዚሁ ተሰናብትኳችሁ። ባይባይ ባይ።